ይኸው እንግዲህ ቤተሰቦች ጠዋት ስትነሱ እንግዲህ የጠዋት ፊት እንደሆነ ያስታውቃል። ምንጊዜም ሰውነታችሁን ኦር ስፔሻሊ ሰውነታችን ላይ ቦርጭ ካለብን ኦር ሰውነታችን ወፍሮ ማስተካከል ከፈለግን አንድ ወር ተከታታይን ትጠቀማላችሁ። ኦረዲ እኔ የምፈልገው ሰውነት ላይ ስለደረስኩኝ ከዚህ በላይ ብዙ መቀነስ አልፈልግም። ሶ ሳም ታይምስ ነው የምጠቀመው። እናንተ ግን ሰውነታችሁን የምትፈልጉት ደረጃ እስከሚደርስ ድረስ ምንድነው የሚያስፈልገው በየቀኑ ጠዋት ጠዋት አሰራሩን እዚሁ ላይ ያስቀምጨላችኋለሁ ጠዋት ጠዋት ምን ታደርጋላችሁ ትጠጡታላችሁ በባዶ ወድ ሆድ ማለት ነው ሶ እኔ ሞር ከፍ ስል የማስተካከልበት ሶ ጣሙ ራሱ በጣም ይጣፍጣል በጣም ነው ደስ የሚለው። ሁሌ ከምግብ በፊት ተጠቀሙት። ተነስታችሁ ጠዋት ብሩሽ አድርጋችሁ ምናምን አንፏፏ ካላችሁ በኋላ የመጀመሪያ ስራችሁ የሚሆነው ይህንን መጠጣት ነው። ሙቀሃም ስለሆነ ፋታችንን ያቀልጥልናል። ሎሚውና ምስማሯ ወይም ቅርንፉዷ አንድ ላይ አስር ደቂቃ ታንተከትኩት እና ትጠጡታላችሁ ማለት ነው። በነገራችን ላይ ቅርንፉዱ ለሰውነት ፋትን ሪሙቭ ከማድረግ ወይም ሰውነታችን ላይ ያለውን ስብ ከማጥፋቱ በተጨማሪ በጣም ዘርፈ ብዙ ጥቅም አለው እና ቅርንፉድን ምን ጊዜም ብትጠቀሙ ለእናንተ ጥቅሙ ለእናንተ ነው። ወዳችኋለሁ። መልካም ቀን። እንግዲህ ኦልሬዲ እኔ የምፈልገው ሰውነት ላይ ነኝ። ከዚህ በታች መቀነስ በጣም አልፈልግም። ሶ ሁል ጊዜ አልጠቀምም። ሁል ቀን አልጠቀምም። አንዳንዴ ነው የምጠቀመው። እናንተ ደግሞ የምትፈልጉበት የሰውነት መቀነስ ደረጃ እስክደርሱ ድረስ በየቀኑ ጠዋት ጠዋት ማክሲመም ወር ላይ አንድ ወር ራሱ ሳት ተከታታይ ብትሞክሩ የሚገርም ለውጥ ታዩበታላችሁ። ፊደል ነች። በደንብ ላይክና ሼር ማድረጋችሁ እንዳትረሱ። አሰራሩን እዚሁ ላይ ያስቀምጬ የላችኋለሁ። ላይክ ሼር እንዳይረሳ። እዛኛው ፔጄ ላይ አሳይቻችኋለሁ። ዝም ብላችሁ ሎሚውንና ቀረንፉዱን በለብ ባለ ውሃ ወይም በፈላ ውሃ ዘፍዝፋችሁ መጠቀም ትችላላችሁ። ግን በጣም ደግሞ ለውጥ የምታገኙበት የምትፈልጉትን ያክል ማክሲመም የተወሰነች አንድ ማንኪያ የምትሆን ምስማር አያችሁት። ይሄ ምስማር ማለት ይሄኛው ነው፣ ይታያል። ቤተሰብ ምስማር ማለት ይሄ ነው። አንድ ማንኪያ የምትሆን ምስማር ታደርጋላችሁ፣ በትልቁ ማንኪያ አንድ። ከዛ ግማሽ ሎሚ፣ ግማሽ ሎሚ ጨምቅበታለሁ። ሎሚውን በደንብ ስለምታጥቡት ከጨመቃችሁ በኋላ ይሄ ደግሞ ቁሻሻ እንዳይመስላችሁ የሎሚ ራሱ ነው። በደንብ አጥቢዋለሁ፣ ጨምረዋለሁ። አስር ደቂቃ በደንብ ከተንተከተከ በኋላ አቅልዬ እጠጠዋለሁ። ሶ ቦርጭ በጣም በጣም በጣም የሚገርም ሁኔታ ትልቅ ለውጥ ያገኘሁበት ይሄ ነው። ተጠቀሙት። በደንብ ሲፈላ አሳያችኋለሁ። ይሄው በደንብ ተንተክትኳል። ኦልሬዲ አምስት ደቂቃ ሆኖታል። ልክ ተንተክትኳ አስር ደቂቃ ሲሆነው አጠፋውና መጠጫ ላይ ቀንሰዋለሁ። ሰው ውድ ቤተሰቦቼ፣ ሎሚዋ እንዳትረጭ መጀመሪያ ሎሚዋ በማንኪያ ወጥቼ እዚህ ጨምራታለሁ። ከዛ የፈላውን ቀጥታ እዚህ ላይ ነው የምጨምረው ቤተሰብ። ከዛ ሲበርድልኝ ወይም ቀዝቀዝ ለመጠጣት ስችል እጠጠዋለሁ ማለት ነው።